የዛሬው ፕሮግራማችን ደግሞ እንሻላ በአላ ፍቃድ እህታችን ፋጡማ ዑመር ከሳዑዲ ማለት ነው፣ 200ና እስከ 400 ያክል ሰዎች የምታስፈጥር ይሆናል። የዛሬው ፕሮግራማችን የሚሆነው ደግሞ ኩምቦልቻ ውስጥ ሳይሆን ከኩምቦልቻ ወጣ ብለን ቅርቢቱ አካባቢ ወደ ሀርቡ የምንጓዝ ይሆናል ማለት ነው። ለ30 ደቂቃ ያክል ተጉዘን በሀርቡ ከተማ ዛሬ አሁን ተገኝተናል ማለት ነው። እንደነዛ አይነት ወንድሞችና እናቶች አባቶች ከወለንጋ ድረስ ተፈናቅለው በሀርቡ ካምፕ ይኖራሉና ሰደቃ ያላችሁ ማስፈጠር የምትፈልጉ ሰደቃ መስጠት የምትፈልጉ የእነዚህ የወንድሞች የአባቶች የእናቶች በር ክፍት ነውና መጥታችሁ እንድትጎበኟቸው ጥሪ እናስተላልፋለን። ልጃችን ፋጡማ ዑመር የሞቱትንም ለጀነት አላህ ይበልላት ለጀነት አለህ አድርግላት። እሷንም ደግሞ ቆማ ይኸን ሁላ ኡመት ያስፈጠረ ቆንጆ ስለሆነች ፍጥርቷ ነገ የሚቀያም ቀን የሚረዳ አለህ አድርገው የሰደቀችውንም አባቷንም ጤና አድርጎ እዛ ይመቾት ይመቾት ይመቾት። ብስሚላ አልሐምዱሊላህ አሁ አ ሐመድ ሰይድና ሐመድ ባሏንም አለለኛውም ባላልሀ ስታት እድሏንም ከፍች አላለህ አድርገው

አሰላሙ አለይኩም ወረህመቱላህ ወበረካቱህ ውዲ ለፍ ቤተሰቦች እንዴት ናችሁ? እንግዲህ እንደነገር ናችሁ። ትናንትና እህታችን ፋጡማ ከ80 ከ90 በላይ ሰዎችን አስፈጥራ ነበረ። በዛሬው ፕሮግራማችን ደግሞ ኢንሻአላህ በአላህ ፍቃድ እህታችን ፋጡማ ዑመር ከሳዑዲ ማለት ነው ሁለት መቶና እስከ አራት መቶ ያክል ሰዎችን የምታስፈጥሩ ይሆናል። የዛሬው ፕሮግራማችን የሚሆነው ደግሞ ኩምቦልቻ ሳይሆን ከኩምቦልቻ ወጣ ብለን በቅርቢቷ አካባቢ ወደ ሀርቡ የምንጓዝ ይሆናል ማለት ነው። በዚህ ጉዟችን ላይ አብራችሁን ቆዩ። ፕሮግራሞችን ምትከታተሉ ሆልፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። ታላቅ ወር ነው። የእዝነት ላለም ብርሃን ላለም ሀብት ሆድም ከይል ተቆጥባየተው ባሌ ባዝላንባ በሙሚ

በማባያጅቦ ጨረቃ ዓመት ሙሉ እጅጉን ተናፍቃ ብስራት አዝላ ደመናን ሰንጥቃ ድምቃ ታየች በሰማይ ላይ ዘልጋ በርሶ አይደል ወይ ቢከፈት ጀነቱ

አለይኩም ወረህመቱላሂ ውድ ቤተሰቦቻችን ለ30 ደቂቃ ያክል ተጉዘን በሀርቡ ከተማ ዛሬ አሁን ተገኝተናል ማለት ነው። አሁን አፍጡር ይደርስ ሁለት ደቂቃና ሶስት ደቂቃ ብቻ ነው የቀሩት። እንደምታዩት እነዚህ እህትና ወንድሞቻችን የአፍጡርን ሰዓት እየጠበቁ ነው የሚገኙት። ኢንሻላህ በደንብ ትመለከቷቸዋላችሁ። ከዚህም ባለፈ ደግሞ ጠያቂም ሆነ ምንም እዚህ አካባቢ የላቸውም። ማንም አስፈጥሯቸውም አያውቅም፣ ማንም ጠይቋቸውም አያውቅም። ስለዚህ ይህን ቪዲዮ የምትመለከቱ አህል ኸይሮች እዚህ ድረስ በመምጣት ወይም እኛን ኮንታክት በማድረግ እነዚህ ሰዎች መደገፍ ትችላላችሁ። የዛሬን ፕሮግራም ሙሉ ለሙሉ ስፖንሰር ያደረገችን ወይም ደግሞ ይህን አፍጦር ፕሮግራም ሙሉ ለሙሉ ሸፍና ወጪን ወጪ የሸፈነች እህታችን እህታችን ፋጡማ ዑመር ነች። ለእህታችን ፋጡማ ዑመር ዶ አድርጉላት። ከፕሮግራም ድረስ አብራችሁን ቆዩ። የኑር ጸዳ ይኸው መጣለ ወረሕመቱላሂ ወበረካቱ። ደስ ብሏችኋል አይደል? እኔ አልበላሁም ውሃን የጠጣሁት ግን ሀቂቃ ቤት ይጀም አልበላ ወየጢሙነ ጧመ አላ ሁብሂ ምስኪነን ወየቲመን ወአሲራ ኢነማ ኑጢሙ ሊወጅህ ላሂ ላኑሪድ ሚንኩም ጀዛአን ወላ ሸኩራ ኢናነ አያበሉም አያጠጡም፣ ከሚወዱት ነገር ቢሆን እንጂ። ይቺ እህታችን ፋጡማ አህመድ እናንተን እስከመወለዳችሁ አታቅም፣ እናንተም እሷንም አታቋትም። እናንተን ግን 2014 ሰኔ 11 ከረብሻው ማግስት መታችሁ እዚህ ከወደቃችሁ በኋላ ከፍርካሽ ፍራንክ ከመወረር ውጪ እናንተን ለማቋቋም የጠየቀም ሰው የለም። ስለዚህ ለእህታችንም ዱአ አርጉላት አላህ ሀጃ ካላት ሀጃዋን አላህ ያውጣ በሉ። ሀያ ሀጃዋን አላህ ያውጣ በሉ። ኢንሻአላህ እንደነዛ አይነት ወንድሞችና እናቶች፣ አባቶች ከወለንጋ ድረስ ተፈናቅለው ባህርቡ ካምብ ይኖራሉና ሰደቃ ያላችሁ ማስፈጠር የምትፈልጉ ሰደቃ መስጠት የምትፈልጉ የእነዚህ የወንድሞች የአባቶች የእናቶች በር ክፍት ነውና መታችሁ እንድትጎበኛቸው ጥሪ እናስተላልፋለን። እጃችን ፋጡማ ዑመር የሞቱትንም ለጀነት አላህ ይበልላት፣ ለጀነት አላህ ያርግላት። እሷንም ደግሞ ቆማ ይሄው ሁላ ኡመት ያስፈጠረ የቆንጆ ስለሆነች ፍጥርቷ ነገ የሚያቀም ቀን የሚረዳ አላህ አርገው። እሷንም አላህ አቁማት፣ አላህ አክብራት። ፍዳሯንም ወቅድ የመቀበል አርግላት፣ ያርግላት። ሁልጊዜ ሰዳቂያ አላህ ያርጋት፣ እጇንም አያሳጣት ሁለመናውንም አሁንም አያሳጣት። እናትዬ የቆንጆ በላይ አላህ አርጋት። የሞቱትንም ለጀነት አላህ ይበልላት። ሁን የሰደቀችውንም አባቷንም ጤና አርጎ እዛ ይመቾት፣ ይመቾት፣ ይመቾት። ቁጥቡ መጀ አዋን እንግዲህ ወዳ ደግሞ እሷ ደግሞ የተደላደለውን እጣ ያዘውን እጣ ያዘውን አዋኛ ደግሞ ፋጡማ ትባላለች። እስተ እሷው ደግሞ ፋጡማ፣ ፋጡማ፣ ፋጡማ የሚለውን እዚህ ጀባ አላህ ይበላት ጀባ እናንተንም ደግሞ ሁሉንም አማን አላህ ቁርአኑን ሁሉንም ቁርአን መጀን ያሲም መጀን ያሲም መጀን ቁርአን መጀን ቁርአን መጀን በዛም በዛም አማን ይገባት። አላህም ወሰለ ወሰለም አላ ሰይድ አንድ አላህ መጀን ይሄ ለቃ መጀን አላህ ተሳይሁን አባሩ አብዙ ይሁን፣ የቅንጭር ትርብት ይሁን

አልሐምዱ ሊላህ አላሁመ ሶሊ አላ ሰይድና መሐመድ በረካት ላይ አርጋት የሰራችሁን ሁላ አላህ ይቀበላት። የወለደችሁም ባሪካ ላህ አርግላት። በእሷ ገንዘብ ደሞ ገንፈል ጎንበስ ቀና ብላችሁ የለፋችሁትን አጅሩን አላህ ይክፈላችሁ። አገሩን ጠብቃችሁታል። ዛሬ አገሩን እንደ ጠበቃችሁ እናንተን አላህ ይጠብቃችሁ። አላሁ ወረሕመቱ ወበረካቱ ፋጡማ ዑመር የምትባይ እህታችን

አላ ይጠብቅሽ እንኳን ፈቀርሽን ቢስሚላሂ ያልሽውን የሙራድሽን ያርግልሽ ያትሽን ያቁምልሽ ሽሻማሻሽን አለ ብጅልሽ አዱንያውን አኬራውንም እዚህ ኮንሰር ሜዳ ላይ ፍስስ ብለን እንዳየሽን እንዳስፈጠርሽን ዛሬ በመግቡም በውሃውም እንዳስፈጠርሽን ወንድሞቻችንም እንዳዩን፣ ዛሬ ወደቅንበት እንደፈለጉን እንዳዩን አንቺንም ከፍ ያለጣ ከፍ ያለር የወፈቅሽ አለመስ-ቢስሚላ ረማ ራም አልሀምዱሊላህ ለዚህ ፊጥራ አልሀምዱሊላ ፋጡማ ኦመርን እያመሰግን እናንተንም የአሊፍ በጎ አድራጎት ድርጅት የሀርቡ መጅሊስ ማህበሮች በጣም እናመሰግናለን። የኛ ችግር አንድና ሁለት ተብሎ የሚነገርና በቀላሉ የሚተች ሳይሆን ያው የቁም እስረኛ ሆነን የተቀመጥ ነው። ምኝታ እንኳን የለንም። አንድና ሁለት ተብሎ የሚለካ ችግር አለ። ያለንበት ኮንትሬን ውስጥ ያው እንደምታወት ኮንትሬን ውስጥ ው ያለ ነው በጣም አስከፊ ችግርተኛ ያለበት ካምፕ ማለት ይሄ ሀርቡ ነው። ያው እንግዲህ እስከ ዛሬ ድረስ 2014 የመጣ ነው እዚህ ቦታ ላይ አልሐምዱሊላህ፣ መቸም በአላ ፍቃድ እዚህ ደርሰናል። ቀጣዩ ደግሞ የኛ ችግር በቀላሉ የሚቀረፍ ስላልሆነ እናንተም ተባብራችሁ የአካባቢው ሙስሊሞችም እናንተ ሁሉም ተባብሮ ተዚህ እስር ቤት ብታወጡን እመኛለሁኝ። ላደረጋችሁት ማድረግ ደግሞ በጣም እያመሰገንኩኝ ፋጢማ ኡመርም ከፍ ያለ ማዕረግ አላህ ይስጣት።

ያው ከእናቶች የተደረገልሽ ዱአ ይበቃል። እንግዲህ ሀጃ አለሽ ሀጃ ሽን አላህ ይውጣ የሞቱትን አያቶች ሽንም ሌላም ቤተሰቦች ሽንም አላህ በጀነት ሲመንዳቸው ከጀነተም ጀነተል ፊርዶስ አላ እንግዲህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጾመኛን ያስፈጠረ ሰው የጾም አጅሩ ሳይቋረጥ ሙሉን ያገኛል ተብሏልና፣ እዚህ እንግዲህ ከሁለት መቶ በላይ ሰው እንዳለ ያው በቪዲዮ ይደርስሻል ብለን እናስባለን። እንግዲህ አላህ ያሰብሽውን ያሳካልሽ አላህ የጠየቅሽውን ሁሉ ቢያይበልሽ አላህ ስለሆነ የሚሰጠው አንቺም እንግዲህ አላህ ሷል ይሆነውም ባል አንቺንም ቤተሰቦች እሽንም ዲኑንም የሚካድን ባል አላህ ይስጥሽ። እንግዲህ ይሄ ቪዲዮ የደረሳችሁ አባቶች ወንድሞችና እህቶች፣ እንደዚሁም ባለ ሀብቶች አላህ ሀብት ሲሰጥህ ሊፈትንህ ነው። እነዚህ ወንድሞቻችንና አባቶቻችን፣ እናቶቻችን፣ ልጆቻችን ያሉት በቆርቆሮ ውስጥ ነው። የሚገርመው አንድ ቤት ውስጥ ሰባ ሰማኒያ ሰው አለ ማለት ነው። የሚታየው ሸድ በሸራ ጋርዶ ነው የሚኖሩት። ስለዚህ ለእነዚህ ወገኖቻችን ለረመዷን አለን ማለት በሙስሊሙ ላይ ግዴታ ነው። ሀቂቃ ግዴታ ነው። መጥተን በቃል አለን እንላቸው ይገባል። ስለዚህ ሀጃሽን በደፈናው አላህ ያውጣው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሌሎች ሙስሊሞችን በሉ፣ ሌሎች ሙስሊሞች ውድ ተመልካቾቻችን እንግዲህ የኢፍጣሩ ፕሮግራሙ በዚህ መንገድ ተጠናቋል። ወላሂ 200 ብለን እንትናላችሁ እንጂ አጠቃላይ ከ400 እና ከዛ በላይ ያሉ ናቸው። ያጃጃችሁ ማለት ነው። በዚህም በዛም ሙሉ የምታዩት አካባቢ ቆርቆሮ በቆርቆሮ የተሰራው እነሱ የሚኖሩበት በጣም ብዙ ሰዎች ናቸው ያፈጠሩት ማለት ነው። እህታችን ፋጡማ ዑመር የአሊፍ ዋልታና ማገር የሆነች ጌታችን ናት። አላህ ጀዛዋን ይክፈላት። አላህ የምትፈልገው በሙሉ ያሟላላት። ወላህ በጣም ነው የሚያስፈራው ቦታው። በነገራችን ላይ እንዲህ ብላችሁ ስታዩ ይሄ ላይት ስላበራን ነው። በጣም ነው የሚያስፈራው። አሁን ላይት ቢጠፋ አንታይም። እዚህ አካባቢ ያለ ሰዎች ምን ታይ ነገር የለውም አንታይ። በጣም የሚያስፈራ ቦታ ነው። ወላህ በዚህ ብታዩት ምንም ዛፎች ናቸው ያሉት። ወደ ውስጥም የሚገባ አካባቢ ነውና በዚህ ጨለማ ቦታ ውስጥ ነው እየኖሩ ያሉት። ጨለማውን እንተው ችግር የለውም። ጨለማው ጧት ላይ ይነጋል። አሁን ችግሩ ምንድነው የሚበላና የሚጠጣ የለውም ነው ገብቷችኋል። የሚያፈጥሩበት የለም። ዋላሂ በጣም ነው የሚያሳዝኑ። ትክዝ ብሎ ነው የተቀመጡ። ኢቭን እንኳ አምጥተንላቸው ደስተኞች ናቸው፣ በዛሬ ፊጥራ በጣም ደስተኞች ናቸው። ግን ደስተኛ ደስታችሁ አሁን ነው የሚያልቀው። ገብቷችኋል። ለካፍጠሮ ጨርሷል። ሺነገስ የነገ ኢፍጣርማ ነው የሚያስፈጥራቸው። ነገ እነዚህ ሰዎች ማን ነው ደስተኛ የሚያደረጋቸው? ስለዚህ ይህን የምታዩ እህትና ወንድሞቻችን ወይም ደግሞ ባለሀብቶች እዚህ ቦታ በአካል ተገኝታችሁ ብትጎበኛቸውና ብታያቸው፣ አለበዛ ደግሞ እኛ ጋር ኮሚኒኬት በማድረግ የፈለጋችሁትን ያክል ድጋፎችን ለነሱ እናደርግላችኋለን። ስክሪን ላይ በምትመለከቱት ስልክ ቁጥር አድራሻችን ይገኛል ማለት ነው። አሊፍ በጎ አድራጎት ማህበር እስካሁን ያለውን ፕሮግራም እንግዲህ ሲያካሄድ ቆይተዋል። እህታችን ፋጡማ ነች ይህን ፕሮግራም ያሰናዳችልን። ለሁላችንም ይህን ቪዲዮ የምትመለከቱት በሙሉ ለእህታችን ፋጡማ ኡመር ዱዓ እያደረጋችሁ ሁላችሁም ትቆያላችሁ ማለት ነው። እስካሁን ለነበረን ቆይታ በአላህ ስም እናመሰግናለን። አሁን ጉዞ ወደ ኮምቦልቻ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ